ታው ብሩክ እቀየርብሃለሁ ብሎ ነበር። እንግዲህ ው ተቀይሮ መጣ ማለት ነው። እና ላንች ብዬ ነው እያለ ነው ብሩክ። እንግዲህ ለዳኒ በሰጠው ማስጠንቀቂያ፣ በሚስትና በአገር ድርድር አላቅም፣ በሀይሚ አትምጣቢ ብሎ እንግዲህ በሰጠው ህክምና ማለት ነው። ዳኒ ደግሞ ህክምና ገብቶ ነው ያለና የቱ ጋር እንደተመታ እንኳን ቢፈለግ አይገኝም ማለት ነው፣ የዳኒ ማለት ነው። ታዲያ ተው እቀየርብሃለሁ ብሎ ተናግሮ ነበር፣ አስተኝቶ ሲቀጠቅጠው ብሩክ ማለት ነው። እና ዳኒ ተው ብሩክ እቀየርብሃለሁ ብሎ ነበር፣ ይሄው ዳኒ ተቀይሮ መጣ ማለት ነው። ታዲያ ሀይሚ ነገ ጧት አንቺ ላይ እንደማይቀየር በምን ትተማመኛለሽ? ምንም አስተማመኛለሽ፣ በምን እርግጠኛ ነሽ? ስለዚህ ሀይሚ ምንም አንቺ ራሱ ባልዋልሽበት ነገር እንደው ወዚ ውስጥ እዚህ ጉድ ውስጥ ብትወጭ ደስ ይለናል፣ እጅሽን ብታወጭ ማለት ነው። ምክንያቱም የቱጋ ነው የተመታው ማለት አሁን ቢፈለግ ይገኛል። እንደ ዳን የተመታበት የቱጋ ነው። በዚህ ልክ ነገሩን እንደዚህ አድርጎ ላስብበት የሚል የፍቅር ጥያቄ ሊያቀርብ ነው ወይስ እንዴት ነው? አረ ሃይሚዬ እንዴት ነው ነቃቤ፣ ራስሽን ጠብቂ። ከኛ በላይ አንቺ ብዙ ነገር ታቂያለች። ነገር ግን ለእንደዚህ አይነት ነገር በቃ ብዙም ያን ያክል ቦታ ትስጭው። በቃ ማለት መጀመሪያ ከብሩ ጋ አንቺ ተስማሚ እና ከሆነም ከብሩ ጋ ሄዳችሁ ይቅርታ ጠይቁ ማለት ነው። ከዚህ በኋላ እምቴሽ ከሆነ ማለት ነው ወይም ተመልሰሽ እምቴሽ ከሆነ ማለት ነው። ሰላም ሰላም፣ ቤተሰብ እንዴት ናችኋለሁ? ሰላማችሁ ዛ በያላችሁበት እያልኩኝ ውድ ቤተሰቦች አለው አለ። እንግዲህ ያው ስለ ቻናሌ ነግሬያችኋለሁ። ትናንትና እንግዲህ ሪፖርት እየተደረገብኝ ስለሆነ ክስ አለብኝ ማለት ነው። ሰሞኑን ክስ እየቀረበብኝ ነው የምር ማለት ነው። ለዛም እየደረሳችሁ አይደለም ለብዙ ቤተሰብ እየደረሰ አይደለም። በሰርችም ፈልጋችሁ መታችሁ ቪዲዮን የምታዩዋላችሁ ለእናንተ በጣም አመሰግናለሁ። ምንም ማድረግ አይቻልም ማለት ነው። እና እንግዲህ እውነትን የሚያወራ ሰው ማንም አይወደውም የምር ማለት ነው። እኔ ጋ ማለት በስህተት ካልሆነ መቼም ለውሸት አልቆምም፣ ለውሸት መቼም አልቆምም መቼም ማለት ነው። እውነትና እውነት ብቻ ነው የምናገረው። ለምን መቶ ቪው አይኖረውም? ሶ ለዛ ደግሞ እንግዲህ እውነትን ማዳመጥ መስማት የማይፈልጉ ቻናሌን ሪፖርት እያደረጉ ነው ማለት ነው። የኔ የህንቾን ቻናል አጀብ ነው የምር ልቦና ይስጣችሁ ነው የምልና እንግዲህ ወደ ጉዳይ ስገባ ከሀይሚ ነው የምጀምረው። ሀይሚ ማለት በብሩክ ስም ተንበርክካ ይቅርታ ጠይቃለች። ይሄ ነገር ዳኒ ያመጣው ነገር ውሸት ቢሆንም እንግዲህ ሀይሚ የብሩክን ይቅርታ ጠይቃለች። በብሩክ ስም ይቅርታ መጠየቋ ትልቅነት ነው እንዳለ ማለት ነው። ነገር ግን ዳኒ ምንም የሆነው ነገር የለም የምር ማለት ነው። ማለት የቱ ጋር እንደተመታ ራሱ ቢፈለግ እንኳን አይገኝም። እና ነገር ግን እሱ በቃ ማለት ተቀይሮ እንደሚመጣ ቪዲዮ ላይ ተናግሮ ነበርና ይኸው ተቀይሮ መጣ ማለት ነው። ታዲያ ማለት አሁን ሀይሚ ትናንትና ስትሄድ መቼም ብሩክ የፈለገ ታምር ቢሆን ብሩክ እኮ በሀይሚ ድርድር አያውቅም። የፈለገ ቢደባደቡ ማለት ነው ሀይሚና ብሩክ ቢደባደቡ ሀይሚን አሳልፎ አይሰጥም ብሩክ፣ ሀይሚም እንደዛው ማለት ነው። ትናንትና ታዲያ ብሩክ አልሄደ፣ ያኔ ብሩክ እና ዳኒት ስለተጣሉ ብሩክ አልሄደም፣ አደለ ተባለ። ከሀይሚ ጋር ማነው የሄደው? አይ ቲንክ ፍፄ ነው አደል? ፍፄ ካለ ፍፄ ስለሚኖር በታዲያ ችግር የለውም። ካሜራ ማኑ ፍጽ ከሆነ ማለት ነው። መቼም ሀይሚ ናት ካሜራ ማኑ እዚያ የሄደችው እና እኔ ይቅርታ አድርጉልኝ። የፈለገ ቢሰሩ ምንም ቢሉ በቃ መጀመሪያ ለሀይሚ ነው እንትን እምለው ማለት ነው። ማለት በቃ እሷ ላይ የምመለከተውን ነገር ነው መናገር የምፈለገው የሚጠቅማትን የሚጎዳትን በዛ ልክ አስተያየት መስጠት የምፈልገው ለዛ ነው። አሁን እኔ ከዛ ውስጥ ካለው ከዛ ከተሰበሰበው ውስጥ ሀይሚን ነው ሳየ ነበር ማለት ነው። የምር ስናገር አውቃቸዋለሁ፣ ዩቱበሮቹም ማለት ነው እነ ዳጊን እነ ረሙን ብዙዎቹን አውቃቸዋለሁ። እና ዳኒ ግን በዚህ ልክ ሀይሚን ማጥመዱ ብሩክን በዚህ ልክ እንደዚህ ብሎ ሀይሚን እነሱ ጋር ድጋሚ ሄዳ እንደዛ ማድረጉ ገርሞኛል። የምር ማለት ነው የሚያስጠላው ነገር ደግሞ ለአንጅ ብዬ ነው እያለ ነው። ታዲያ ለሀይሚ ብሎ ምንድን ነው የሚያደርገው? በሀይሚ ስለመጣህበት ብሩክ እንደዚህ እንደዚህ ነው ብሎ የሌለ ፎቶሾፕ ስላሳየ ዳኒ ልክህን አግኝተሃል ማለት ምንም እንኳን የተጎዳኸው ነገር ባይኖርም በቃ በጥፊም ተመታ ምንም ተባልክ፣ ልክህን አግኝታል። ይሄ የራስ ጥፋት ነው ዳኒ ማለት ነው። ለምን ብሩክ ለምኖታል፣ ይቅርታ ብሎታል። በጣም ብዙ ጊዜ ይቅርታ ሊጠይቅ ጠይቆታል አይደለ። በራሱ ቤት በየመጀመሪያ ጋር ብሩክ ይቅርታ ጠይቋል። ለሰራሁት ፕራንክ ፕራንክ ነው፣ ይቅርታ ከሰውዚህ ጋር ተስማሙ፣ ይቅርታ ብሎ ለምኖታል፣ ግን ዳኒ አልተቀበለም። ማለት በቃ ነገሩን ማስፋት ስለሚፈልግ መስራት ስላለበት ማለት ነው እና ዋናው ነገር ስራ ነው። እንዳለ ሆኖ ስራ ነው፣ ግን ሀይሚን ማለት እንደዚህ ተጎድቻለሁ ብለው ወስደው በፕላስተር ፕላስተር እንደዛ ለጣጥፈው እንደዛ ሀይሚ እያወራች ያለው እኮ ስረዳት ከልቧ ነው ማለት ከልቧ ነው ስላችሁ ነገሩ ወደ ሕግ እንዲሄድ አልፈልግም፣ ይቅርታ አድርጉለት ብላ ተንበርክካ ይቅርታ ስትጠይቅ በጣም አሳዝናኛለች። የምር ማለት ነው ማለት በውሸት እንዴት እንደዚህ እሷስ ትሰቃያለች። ውሸት እኮ ነው ውሸት ሆኖ ሳለ ለምንድን ነው እንደዚህ? እሷስ ማለት ምንም ባልተደረገ ነገር እንደዛ ይቅርታ መጠየቅ ትልቅነት ነው እንዳለ፣ ግን አይመጥንም፣ ነው ቦታውን አይመጥንም። በውሸት ማለት ነው የእኔ ሀሳብ ይሄ ብቻ ነው። ያም ሆነ ይህ እንግዲህ ሀይሚ በብሩክ ምንም ድርድር እንደማታውቅና የፈለገ ነገር ቢመጣ አሳልፋ እንደማትሰጥ ትምህርት ይሆናል ማለት ነው። ኢቨን እንኳን ስራ ቢሆን ሀይሚ በብሩክ ምንም እንደማትደራደር ትናንት በተሰራው ቪዲዮ ብቻ ሳይሆን ከመጀመሪያው አንስቶ እስካሁን ሀይሚ በብሩክ ምንም ድርድር አታውቅም፣ ምንም ማለት ነው። አሳልፋም አትሰጥም ሀይሚ ማለት ነው። ሞሪ የሀይሚ ደግሞ ይበልጣል ከሚባለው በላይ ማለት ነው፣ የፈለገ ነገር ቢሆን በቃ ማለት ትናንትና ማይታችኋታል ያው ርቀቷን ጠብቃ ነው ቪዲዮም ስትሰራ የነበረው። እንዴት ነው ከሶፋው ላይ እንኳን አልተቀመጠችም፣ ማለት በቃ ደንበሩ ላይ ነው ቁጭ ብላ ስትሰራ የነበር እና ለዚህ ለዚህ ርቀቷን ስጠብቅ ደስ ይለኛል በጣም ማለት ነው፣ ጎበዝነት ከሚባለው በላይ የምወድላን ነገር ይሄ ነው። ታዲያ አሁን ዳኒኮ እየተለጣጠፈ በግድ ማለት ነው እና ለአንች ብዬ ነው በቃ አንችነሽ ድክመት ያላለ። አንቺ ነሽ ድክማቴ በአንቺ ባንቺ ስለመጣብኝ ነው። አንቺም ብዬ ነው ሲመታኝ የተሸነፍኩት ለአንቺ ብዬ ነው እያለ ነው። ታዲያ እንደዚህ ሲላት ደግሞ ኦዲንስ ነገሩን ወደ ሌላ ወስዶ፣ ሌላ ነገር እያለ ነው ስለሚመስል ማለት ነው ማለት በቃ ለአንቺ ብዬ ነው የሚል፣ ምንድን ነው ከሱ ጋር ምንድን ነው? ምንም እንደሌላችሁ እኮ ግልጽ ነው። ትናንት ነው ከዳኒ ጋር የተገናኙ። ያም ይሁን ዞረም ተዘዋዘዋረም፣ እኔ እምለው በቃ ሀይሚ በቃ ከዳኒ ጋር ያላትን ነገር ስቶፕ ማድረግ አለባት በቃ በአራት ነጥብ ማለት ነው። የፈለገ ነገር በቃ ብሩክና ዳኒ ከተጋጩ ያለው ጀማ እነሮሙ ያስታርቁ ማለት ነው ከብሩክ ጋር ከብሩክ ጋር ከተጋጩ ያኔ እንደዚህ ነገሩ የሚከር ከሆነ ከህግ ሳይደርስ እነረሟሉ እነዳግ ያሉ ከብሩክ ጋር ሆነው ነገሩን ይጨርሱ፣ ያስማሙ። ሀይሚ የራሷን የቤት ስራ ትስራ። የራሷን የቤት ስራ ትስራ ስላችሁ ከብሩክ ጋር ያላትን ነገር ጨርሳ ከብሩክ ጋር ትታረቅ። ኢብን እንኳን ይቅርታ ለመጠየቅ ከሆነ ወይም ደግሞ ቪዲዮም ለመስራትም ከሆነ ሀይሚ አንቺ መጀመሪያ ከብሩክ ጋር ያለሽን ነገር ጨርሰሽ ታረቂና፣ የሚያምርባችሁም እኮ አብራችሁ ስትሄዱ ነው። የምሬን እምላችሁ፣ ቤተሰብ ድራማም ይሆን ምንም ይሆን ሪልም ይሆን ሀይሚ እና ብሩክ የሆነ ሌላ ቤት ተጠርተው ሲሄዱ፣ በአንድ ሲሄዱ ደስ አይልም? ደስ ይላል። በቃ ሀይሚ አሁን የራስሽን የቤትሽን ስራ ጨርሰሽ ከብሩክ ጋር ያለሽን ነገር ይቅርታውን ተቀበይ። በቃ ይቅር በይው፣ በቃ ሀይሚ ማለት ነው የምር። አሁን ሶሲን እኮ በሌላ መንገድ በቃ ይቅርታሽን አልቀበልም ብለሽ እሷን ማናገርም ትችያለሽ። እንዴ ብሩክና ሶሲ እንዴት ነው በአንድ ላይ ይቅርታ አልቀበልም አልፋታቸውም እያለሽ ነበር ትናንትና ቪዲዮ ላይም፣ እንትና ጠይቋን ነበር ረሙ ሰምታችሁ ታላ፣ ለምንድንነው ወደ ድሯችሁ አትመለሱ ማለት ለምንድንነው፣ ነገሩ እዚህ ጋር የደረሰው ለምን? ወደ ድሯችሁ አትመለሱም ሀይሚና ብሩክን ማለት ነው ብሎ ሲጠይቃት፣ ሶሲና ብሩክ የሰሩት ነገር በጣም ከባድ ስለሆነ ክብርን የሚነካ ስለሆነ ይቅር አልላቸውም ብላለች ሀይሚ ትናንት ማለት ነው። ይቅር አልላቸውም አላልፈውም ብላለች። እና ማለት ሶሲም በምትመልሽበት መንገድ ሌላም ነገር ከዚህ በፊትም ብዙ ነገር ስላደረገች በቃ እሷን አውት አድርጊያት እና ለብቻዋ ተከራከሪያት ግን ብሩክ ግን በቃ ጀስት ፕራንክ ነው የሰራው። ክብርን የሚነካ ቢሆንም ፕራንክ ነው የሰራው። በብሩክ ደግሞ አትደራደሪም። ለብሩክ ለብቻው ይቅርታ አድርግለትና ከብሩክ ጋር ተስማሚና ከዚያ በኋላ ያለውን ጣጣ ጨርሽ ለብቻ ማለት ነው፣ ሌላውን ነገር አውት አድርገሽ ታይና ከብሩክ ጋር ተስማሚ ሀይሚ ማለት ነው። የምር ምክንያቱም በቃ ኢቨን ስትሄዱ እንኳን ለይቅርታ ሚሆን ለምንም ሲሆን አብራችሁ ስትሄዱ ደስ ይላል። የምሩ ማለት ነው ሀይሚ። እኔ እንደዛ ነው ቢሆን ደስ የሚል። ምክንያቱም ብሩክ ለብቻው መሄድ የለበትም፣ ሀይሚ ለብቻው መሄድ የለባትም። ቢያንስ እንኳን ማለት ነው ትናንት እስኪ ትሄድ። መቼም ካሜራማኑ ፍፄ ስለሆነ ፍፄ ካለ መከታ ነው። ምንም በቃ ምንም ነገር እንትን የምትለው የላትም። እና ብቻ ግን ዳኔ ሁን እያደረገ ያለው ላስብበት ብሏል። እንግዲህ የሚያስብበት ገና ብቻውን እኳ አይደለም የሚያስበው፣ ካለው ጀማ ውስጥ አስቦ ምን ይሁን ነው በቃ እንዳለ አስብ። አሁን ደግሞ አዲስ ነገር ይዞ ይመጣል። ታዲያ አዲስ ነገር ይዞ ሲመጣ አሁንም ሀይሚ ነይ ሲሏት ትሄዳለች ማለት ነው። ይሄ ነገር ጥሩ ነው ብዬ አላስብም። የፈለገ ስራ ቢሆንም ስራው በቃ ጥሩ፣ አካሄዳችሁስ ጥሩ አይደለም። ቢያንስ እንኳን ሀይሚና ብሩክ ታስማምታችሁ እየሄዳችሁ በየትኛውም ቦታ ቪዲዮ ብትሰሩ ችግር የለብንም። ስለዚህ ሀይሚዬ መጀመሪያ አንቺ ከብሩክ ጋ ተስማሚና፣ ከዛ በኋላው ያለውን ችግር ለመፍታት ሞክሮ ስታዱም እንኳን አብራችሁ ሲሆን ያምርባችኋል። ብቻሽን የትን ቦታ እየርሽ እንደዚህ ከግሩፕ መቀላቀሉ እኔ አግባብ ነው ብዬ አላስብም። ኢቨን ስራ ቢሆን እንኳን ይሄ ስራው በቃ ያኔ ያክል የሚያስኬድ አይደለም ብዬ ነው የማስበው ቤተሰብ